የተከበራችሁ ግብር ከፋዮቻችን በመጀመሪያ ላቀረበ ሰላምታዬን እያቀረብኩ ራሴን አስተዋውቃለሁ። ስሜ ኤርሚያስ ግርማ ይባላል በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር አንድ ቅርንጫፍ ጽሕፈት ቤት የስጋትና ሕግ ተገዢነት ስትራቴጂ የስራ ሂደት አስተባባሪ ነኝ። ዛሬ ላቀርቡላችሁ የሚፈልገው የታክስ ሕግ ተገዢነትና የግብር ከፋዮች እውቅና በተመለከተ ነው። የታክስ ሕግ ተገዢነት ማለት ግብር ከፋዩ በአዋጁ በደንቡ በመመሪያው መሰረት ህግን አክብሮ መስራት ማለት ነው። በዚህ መሰረት አንድ ግብር ከፋይ ህግ ተግኝነት ስንል አራት የተለያዩ መስፈርቶች ሲያሟላ ግብር ከፋዩ ህግ ተግኝነት ይባላል ማለት ነው። ይህም ማለት ግብር ከፋይ በመመዝገብ ይኖርበታል። በግብር ከፋይነት የመጀመሪያ ደረጃ በሁለተኛ ደረጃ ማስታወቅ አለበት። በሶስተኛ ደረጃ ሪፖርት ማድረግ አለበት። በአራተኛ ደረጃ መክፈል አለበት ማለት ነው። ስለዚህ እነዚህን አራት የህግ ተገኝነት ፒላሮች በዝርዝር እናያለን ማለት ነው። ሬጂስትሬሽን ስንል ምን ማለታችን ነው? አንድ ግብር ከፋይ ሬጂስተር አድርገ ስንል በትክክል አድራሻውን ለሚኒስቴር መስሪያ ቤቱ ማሳወቅ አለበት ማለት ነው። ይህ ማለት ቀበሌ፣ ክፍለ ከተማ፣ ወረዳ፣ እንደገና የስልክ ቁጥሩን ማስመዝገብ ይኖርበታል ማለት ነው። እንደገና በተጨማሪ ንግድ ዘርፍ የምንለውን ንግድ ዘርፉን በትክክል ማሳወቅ ይኖርበታል ማለት ነው። ምናልባት ለውጦች ሲኖሩ ለምሳሌ ንግድ ዘፍ ለውጥ ሲያደርግ የስልክ ለውጥ ሲያደርግ የአድራሻ ለውጥ ሲያደርግ ለውጡንም ማሳወቅ ይኖርበታል ማለት ነው። ስለዚህ ሬጅስተር በትክክል አንድ ግብር ከፋይ ሬጅስተር አድርጓል ስንል እነዚህን አድራሻዎች በትክክል ሲያሳውቅ ለሚኒስቴር መስሪያ ቤቱ በትክክል ሲያሳውቅ ሬጅስተር አድርጓል እንላለን ማለት ነው። በእርግጥ ግብር ከፋዮቻችን የኛ ግብር ከፋዮች የመካከለኛ ቁጥር አንድ ግብር ከፋዮች ሬጅስተር ያደረጉ ናቸው ግን ለውጥ ሲኖር ማሳወቅ ይኖርባቸዋል። ያው ለውጥ ሲኖር ሳያሳውቁ ያው የህግ ተገዢነት ደረጃቸው በዛው ልክ እየቀነሰ ስለሚሄድ ለምሳሌ በተደጋጋሚ የሚያጋጥም ምንድነው፣ የስልክ ችግሮች አሉ። ስልክ ምናልባት መጀመሪያ ግብር ከፋዩ የሚሰጠው ስልክ አፕዴት ስለማድረግ ወይም ለውጥ ሲኖር ስለማያሳውቅ በተደጋጋሚ ያው ስንደውል ግብር ከፋዮቻችንን አናገኛቸውም። ስለዚህ እዚህ ጋር የህግ ተገዢነት ደረጃቸውን ዝቅ ያደርገዋል ማለት ነው። ስለዚህ ስልክ ለውጥ ሲኖር ማሳወቅ ምናልባት መጀመሪያ የተሰጠው ስልክ እዛ የነበረ ሰራተኛ ከሆነ ያ ሰራተኛ ሲለቅ ያንን ስልክ ሲቀየር በተቀየረው ሰራተኛ ሌላ ስልክ ለገቢዎች ማሳወቅ ይጠበቃል ማለት ነው። በተመሳሳይ መልኩ ንግድ ዘርፍ በተመለከተ ያው እነዚያ በተደጋጋሚ የሚያጋጠሙ ችግሮች ነው እያነሳው ያሉት። ስለዚህ ንግድ ዘርፍም ለውጥ ሲኖር ማሳውቅ ይነግሯል። ምናልባት አንድ ግብር ከፋይ አምስትም ከዛ በላይም ዘርፍ ሊኖረው ይችላል። ስለዚህ ምናልባት አሁን አክቲቭ ሆኖ እየሰራበትን ያለበትን ንግድ ዘርፍ ግን ማሳወቅ ይኖርበታል። እንደገና የንግድ ዘርፍ ደግሞ ለውጥ ሲያደርግ ማሳወቅ ይኖርበታል ማለት ነው። ስለዚህ ሬጅስትሬሽን ላይ እነዚህ መሰረታዊ ነገሮች ስለሆኑ እነዚህን ጠንቅቆ ማወቅና መተግበር ይፈልጋል ማለት ነው። ሌላ ደግሞ ምናልባት ከባክ አካውንት ጋር ተያይዞ ምናልባት ግብር ከፋዩ ባክ አካውንት ያሳውቃል። ስለዚህ ያን ባክ አካውንት ግን እየተጠቀምበት መሆኑን ግን መሆን አለበት ለንግድ እንቅስቃሴው በዛ ባንክ አካውንት መጠቀም ይኖርበታል። ምናልባት በተደጋጋሚ ምናልባት አንዳንድ ጊዜ ሊከሰቱ የሚችሉ ነገሮች ስላሉ ባንክ አካውንት የሚያሳውቀን ባንክ አካውንት ምናልባት በዛ እየተጠቀመ ካልሆነ ያም የህግ ተገኝነቱን ደረጃ ዝቅ የሚያደርግ ስለሆነ፣ ስለዚህ ባንክ አካውንት ማሳወቅ አለበት። እንደገና የንግድ እንቅስቃሴውን ደግሞ በዛ ባንክ አካውንት ነው መሆን ያለበት ማለት ነው። እነዚህ ነገሮች ማወቅና መተግበር ወሳኝ ነው ማለት ነው። በሁለተኛ ደረጃ ያው አንድ ግብር ከፋይ ሬጂስተር አድርገን ብልናል። ስለዚህ ሬጂስተር ካርገ በኋላ ማሳውቅ ይኖርበታል ማለት ነው። ስለዚህ ማሳወቅ ስንል በሚጠበቅበት የታክስ አይነት ምናልባት የተጨማሪ እሴት ታክስ ተመዝጋቢ ከሆነ የተጨማሪ እሴት ታክስ በየወሩ ማሳወቅ ግዴታ አለበት ማለት ነው። ስለዚህ በተቀመጠው ጊዜ ገደብ ማሳወቅ ይኖርበታል። እንደገና ንግድ ትርፍ ንግድ ትርፍ አሁን በተሻሻለው አዋጅ መሰረት በየሶስት ወሩ ግብር ከፋዩ ማሳወቅ ይኖርበታል ማለት ነው። ስለዚህ ጊዜውን ጠብቆ ማሳወቅ ይኖራል ማለት ነው። በተለያዩ ታክስ አይነቶች የሚመለከተውን የታክስ አይነት በወቅቱ ማሳወቅ ይኖርበታል ማለት ነው። ስለዚህ በዚህ መሰረት ግብር ከፋዮቻችንን እንምለይበት ሁኔታ አለ ማለት ነው። በወቅቱ የሚያሳውቁ ግብር ከፋዮች አሉ። እንደገና ዘግይተው የሚያሳውቁ አሉ። እንደገና ማያሳውቁ ግብር ከፋዮች አሉ። በዚህ መሰረት የግብር ከፋዮቻችንን ህግ ተገኝነት ደረጃ እየለየን የምንሄድበት ስለሆነ ግብር ከፋዩ ይሄንን አውቆ፣ ምናልባት ቀስቃሽ ሳያስፈልገው፣ ጎትኳሽ ሳያስፈልገው ጊዜውን እየጠበቀ የሚያሳውቁ ከፋይ ከሆነ ህግ ተገኝ ነው እንላለን። ምናልባት በቀስቀሳ ስልክ ተደውሎ የሚያሳውቁ ግብር ከፋዮችን ህግ ተገዢነት ናቸው ለማለት ያስቸግራል። እና ስለዚህ እራሳቸው ጊዜውን አውቀው ማሳወቅ ይጠበቅባቸዋል ማለት ነው። ስለዚህ አንድ ግብር ከፋይ ካሳወቀ፣ በሶስተኛ ደረጃ ህግ ተገዢነት ደረጃ የምንለይበት የምንለካበት ሪፖርቲንግ ነው። ስለዚህ በትክክል ሪፖርት አድርጓል ወይ ፋይናንሻል ስቴትመንት በትክክል አቅርቧል ወይ ነው። ስለዚህ ይሄ ማለት ገቢውን በትክክል አሳውቋል ወይ፣ ገቢውን አላበቀም ወይ እንደገና ወጪውን ደግሞ አልቀነሰም ወይ የሚለውን በትክክል የምናይበት ማለት ነው። ስለዚህ ፋይናንሻል ስቴትመንት ሲያቀርብ ገቢ በትክክል መቅረብ አለበት። እንደገና ደግሞ ወጪውን ደግሞ ሳያነር በትክክል ማቅረብ አለበት። ይሄ በትክክል ቀርቧል አልቀረበም የሚለውን የምንለይበት እና የምናረጋግጥበት አሰራር አለን። ይሄ አሰራር ምናልባት በታክስ ኦዲት ቼክ እናደርጋለን፣ በኢንቨስቲጌሽን ኦዲት ቼክ እናደርጋለን፣ በታክስ ሌት ቼክ እናደርጋለን ማለት ነው። በዚህ መሰረት ምናልባት ኦዲት ስናደርግ ልዩነት ከተገኘ ሪፖርቲንግ ላይ ክፍተት አለ ማለት ነው። ስለዚህ በዚህ መሰረት የህግ ትግኝነት ደረጃው ዝቅተኛ ነው ማለት ነው። በኢንቨስቲጌሽንም ኦዲት በስሌትም ቼክ ሲደረግ ልዩነት ከተገኘበት መጀመሪያ ካሳወቀው እኛ በልዩነት ካገኘንበት የህግ ትግኝነት ደረጃው አነስተኛ ነው ማለት ነው። ስለዚህ ግብር ከፋዩ ይህንን አውቆ በትክክል ሪፖርት የሚያርገው በትክክል ሪፖርት ማድረግ አለበት ማለት ነው። ምናልባት ከዚህ ጋር በተደጋጋሚ ምናልባት ደረሰኝ አለመቁረጥ ይስተዋላል እንደዚ ነገሮች አሉ። ምናልባት ሐሰተኛ ደረሰኝ ጋር ተያይዞ ምናልባት ተመላሽ መጠየቅ ሁኔታዎች ስላሉ ስለዚህ ምናልባት እነዚያን ነገሮች ጥንቃቄ መደረግ ይኖርባቸዋል። ደረሰኝም በአግባቡ መቁረጥ ያስፈልጋል ማለት ነው። ስለዚህ ገቢን ለመደበቅ ተብሎ ደረሰኝ የማይቆረጥበት ከሆነ ያንን ማስተካከል ያስፈልጋል ማለት ነው። ስለዚህ በዚህ መሰረት ግብር ከፋዩ በትክክል ሪፖርት የሚያደርግ ከሆነ ምናልባት በኦዲት ተረጋግጦ ምንም ልዩነት የሌለበት ከሆነ ግብር ከፋዩ ህግ ተገኝነት ነው ማለት ነው። ስለዚህ በኦዲት ገና ኦዲት ተደርጎ ልዩነት ከተገኘበት የግብር ከፋዩ ህግ ተገኝነት አነስተኛ ነው ወይ ዝቅተኛ ነው ተብሎ ይወሰዳል ማለት ነው። ስለዚህ በሶስተኛ ደረጃ ይሄንን ካየ በአራተኛ ደረጃ ሪፖርት ካደረገ መክፈል ነው ማለት ክፍያ ነው፣ ወደ ክፍያ እንመጣለን ማለት ስለዚህ ክፍያን በሁለት መልኩ ነው የምናየው። አንደኛ በራሳቸው አሳውቀው የሚከፍላሉ። ስለዚህ ራሳቸው ፋይል ያደረጉትን ይከፍላሉ ማለት ነው። ስለዚህ ያንን ሲከፍሉ ኦንታይም መክፈል አለባቸው። አንዳንድ ግብር ከፋዮች ያሳውቃሉ፣ ግን ሌት ሆኖ የሚከፍላሉ። ስለዚህ ያ ሌት ሆኖ የሚከፍሉት ህግ ተገኝነት ደረጃቸው ዝቅተኛ ነው ማለት ነው። አሳውቀውም አይከፍላሉ ያም እንደዛው ህግ ተገዢነት ደረጃቸው በጣም ዝቅተኛ ነው ማለት ነው። ስለዚህ ያሳወቁትን መክፈል አለባቸው ኦን ታይም ማለት ነው። ህግ ተገዢነት ለመባል ያሳወቁትን ፋይል ያደረጉትን በትክክል ሪፖርት ያደረጉትን መክፈል ይጠበቅባቸዋል ማለት ነው። ስለዚህ በዚህ መሰረት ግብር ከፋዮችን የመጀመሪያ ደረጃ ያው ህግ ተገዢነት የሚያስብላቸው ነው ማለት ነው። በሁለተኛ ደረጃ ከከፍያ ጋር ምናየው ምንድነው በኦዲት ልዩነት የሚገኝባቸው፣ በታክስ ልዩነት የሚገኝባቸው በታክስ ኢንቨስቲጌሽን ኦዲት ልዩነት የሚገኝባቸው ልዩነት ሲገኝባቸው ያን እዳቸውን መክፈል ይኖርባቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ የህግ ተገዢነት ደረጃን የምንለካበት ሁኔታ አለ ማለት ነው። ይህ ማለት ለምሳሌ በታክስ ኦዲት ልዩነት ከተገኘበት ወዲያውኑ የሚከፍል ከሆነ ወይ በሰላሳ ቀን የሚከፍልን ከሆነ ያው የህግ ተገዢነት ደረጃው በዛ ልክ የተሻለ ነው። ምንም እንኳን ልዩነት ቢገኝበት ምንም እንኳን በታክስ ኦዲት ተረጋግጦ የህግ ተገዢነት አነስተኛ ቢሆንም ግን ያመነውን ስለከፈለ ልዩነት የተገኘበትን ወዲያውኑ ስለከፈለ አንጻራዊ ህግ ተግኝነት ደረጃው የተሻለ ነው ብለን እንወስዳለን ማለት ነው ምናልባት ልዩነት ተገኝቶባቸው በስልሳ ቀን የሚከፍሉ አሉ በዛ ከሰላሳ ቀን ከከፈሉን ያነሰ ህግ ተግኝነት ደረጃ አላቸው ብለን እንወስዳለን በስልሳ ቀን ከዛ በላይ የሚከፍሉን ደግሞ ህግ ተግኝነት ደረጃቸው እየቀነሰ ይሄዳል ማለት ነው እንደገና ደግሞ ምናልባት በእግድ የሚከፍሉን አሉ እነሱ ደግሞ በጣም ህግ ተግኝነታቸው መጥፎ ነው ብለን የምንወስደው ይሆናል ማለት ነው በእግድ የሚከፍሉን ምናልባት አቤቱታ ማቅረብ መብት ነው። ስለዚህ በዛው ደረጃ በአቤቱታ ምናልባት አይታሁን የልዩነት ተገኝቶባቸው ወደ አቤቱታም ይሄዱም አሉ። ስለዚህ ህግ ተደንጃቸውን በዚህ ደረጃም ያው የምንለካበት ሁኔታ ይኖራል ማለት ነው። ስለዚህ አሁን ምናልባት አራቱን መስፈርቶች አይተናል። የህግ ተገኝ ደረጃ መስፈርቶችን በተጨማሪ ያው አንድ ግብር ከፋይ የህግ ተግኝነት ለማለት ምናልባት በጉምሩክ በኩል እቃ የሚያስመጣ ወይም የሚልክ ከሆነ በዛ መሰረት የጉምሩክ ያለውን የስጋት ፕሮፋይሉን እናያለን ማለት ነው። ምናልባት በጉምሩክ በኩል እቃ ሲያስመጣ የስጋት ደረጃው ምን ይመስላል የሚለው ይታያል ማለት ነው። ለምሳሌ ምናልባት የጉምሩክ ስጋት ደረጃው ቀይ ሊሆን ይችላል፣ ቢጫ ሊሆን ይችላል፣ አረንጓዴ ሊሆን ይችላል። ምናልባት እነዚህ ራሳቸው የቻለ ለጉምሩክ ራሱን የቻለ የመምረጫ መስፈርት አለው። ምናልባት የሚያስመጣው እቃ አይነት ሊሆን ይችላል፣ ታሪፉ ሊሆን ይችላል፣ ካንትሮፊ ኦሪጂን ሊሆን ይችላል የተጫነበት ሀገር ሊሆን ይችላል። ስለዚህ በእነዚህ መምረጫ መስፈርቶች መሰረት የጉምሩክ ስጋት ደረጃው ቀይ ወይም ቢጫ ወይም አረንጓዴ ሊሆን ይችላል። ስለዚህ ያም መምረጫ መስፈርት ለሕግ ተግኝነት ደረጃ እንጠቀምበታለን ማለት ነው። ሌላ ለሕግ ተግኝነት ደረጃ በጉምሩክ በኩል የምንጠቀመው ምንድን ነው? ፖስት ክሊራንስ ኦዲት ወይም ድረቃ አወጣጥ ኦዲት የምንለው ነው። ምናልባት በጉምሩክ በኩል እቃ ተፈትሾ ሰነድ መኖራት ተደርጎ እቃ ከተለቀቀ በኋላ ኦዲት ይደረጋል። ኦዲት ተደርጎ ግኝት ከተገኘበት ያው ያንን ግኝት ያው የህግ ተገኝ ደረጃውን እንለካበታለን ማለት ነው። በፖስት ክሊራንስ ኦዲት በፖስት ክሊራንስ ኦዲት ግኝት የተገኘበት አንድ ግብር ከፋይ ያው የህግ ተገኝ ደረጃው አነስተኛ ይሆናል ማለት ነው። ሌላ በተጨማሪ በጉዱ በኩል የምናየው ምንድን ነው የ የድንገተኛ ፍተሻ ነው። ምናልባት በመደበኛ ፍተሻ አንድ ዕቃ ከተፈተሸ በኋላ በድንገተኛ ፍተሻ ይፈተሻል። ያ ከተፈተሸ በኋላ ልዩነት ከተገኘበት ያ ግብር ከፋይ የህግ ተገኝ ደረጃው አነስተኛ ነው ልንወስዳለን ማለት ነው። ሌላ ምናልባት በድንገተኛ ፍተሻ ግኝት ከተገኘባቸው ምናልባት የቃል ልዩነት የሚስ ዲስክሪፕሽን ሊሆን ይችላል፣ ሚስ ክላሲፊኬሽን ሊሆን ይችላል፣ የቃል ልዩነት ሊሆን ይችላል። በተለያየ መልኩ ግኝት ሊገኝባቸው ይችላል ግብር ከፋዮቹ። ስለዚህ በተለያየ መልኩ ግብር ከፋዮቹ ግኝት ከተገኘባቸው ያው ያ የህግ ተገኝነት ደረጃቸውን በአገር ውስጥ ገቢ ስንመጣ የህግ ተገኝነት ደረጃቸው አነስተኛ ነው ተብሎ ስለሚወሰድ ስለዚህ እነዛን አራት ፒላሮች ቅድም ያየናቸውን በተጨማሪ የጉምሩክ ወስደን አንድ ግብር ከፋይ ህግ ተገዢ ነው ወይም ደግሞ ህግ ተገዢ ደረጃው አነስተኛ ነው ወይም መካከለኛ ነው ብለን እንወስዳለን ማለት ስለዚህ ህግ ተገዢ ደረጃ በሶስት መልኩ ነው ምናየው ማለት ነው ክብር ከፈው የተሻለ ህግ ተገዢ ደረጃ ካለው ከፍተኛ ነው ብሎ ነው እንወስዳለን በሁለተኛ ደግሞ መካከለኛ ህግ ተገዢ ደረጃ አላቸው ብሎ እንወስዳለን ሶስተኛ ደግሞ ዝቅተኛ የህግ ተገኝ ደረጃ አላቸው ብሎ እንወስዳለን ማለት ስለዚህ የተሻለ ህግ ተገኝ ደረጃ አላቸው ግብር ከፈው ቁናና ሽልማት ለመስጠት ይህንን ካየን በኋላ የጉምሩኩን አራቱን ፒላሮች መምረጫ መስፈርቶች ካየን በኋላ በመጨረሻ የምናየው ክፍያቸው ምን ይመስላል ማለት ነው። ስለዚህ ክፍያቸው መሰረታዊ ነው ማለት ነው። ስለዚህ አንዱ ዘርፍ ከአንዱ ዘርፍ እናወዳደራለን ማለት ነው። የተሻለ ህግ ተገዢነት ደረጃ ያላቸውን ግብር ከፋዮች እርስ በርስ እናወዳደራ ማለት ነው። ተመሳሳይ ዘርፎቹን ሆነው የተሻለ ክፍያ ያላቸውን እውቅናና ሽልማት እንዲሰጣቸው ይደረጋል ማለት ነው። ምናልባት ይሄንን በተከታታይ ሰባት ዓመት በተቋም ደረጃም በቅርንጫፍ ጽ/ቤት ደረጃም እውቅናና ሽልማት ሰጥተናል። በዚህ ዓመትም እውቅናና ሽልማት በተቋም ደረጃ ተሰጥቷል። አሁን ደግሞ ምናልባት ሐሙስ በ182018 ዓ ምት እውቅናና ሽልማት በቅርንጫፍ ስቤት ደረጃ የምንሰጥ ይሆናል። ስለዚህ ይሄ ደግሞ ተጠናክሮ ይቀጥላል ማለት ነው። ይህንን የምናደርገው ግብር ከፋዩን ለማበረታታት ነው። የተሻለ ህግ ተገኝነው የሆኑ ግብር ከፋዎችን በማበረታታት ያው ምናልባት ህግ ተገኝነት ግብር ከፋዮችን ይሄንን አውቀው ወደዚህ እንዲመጡና ያው እንደሚያሸልም ለማሳየት ነው። ህግ ተገኝነት መሆን ያሸልማል የሚለውን ለማሳየትና ግብር ከፋዮችንም ለማበረታታት እውቅናና ሽልማት እንሰጣለን። ያንን እውቅና ሽልማት መሰረት አድርገንም ደግሞ እውቅናና ሽልማት መስጠት ብቻ ሳይሆን ያው ግብር ከፋዮችም የተቀላጠፈ አገልግሎት ቅድሚ አገልግሎት እንዲያገኙ ያው የምናደርግበት ሁኔታ ስለሆነ ስለዚህ ይሄን ነገር ግብር ከፋ አውቀው እና መምረጫ መስፈርቶችንም ግንዛቤ ወስዶ ህግ ተግኝ እንዲሆን ለማለት እወዳለሁ። ስላዳመጣችሁኝ በጣም አመሰግናለሁ።